በሰው ላይ መተት ለምንና ለምን ተግባር ይሰራል? መተት ለምንኛ ላይ ይሰራል? ስንት አይነት መተት አለ? መተትን ማን ይሰራዋል? ጠንቋዮች መተትን እንዴት ነው የሚሰሩት? ወደ እኛስ የሚልኩት? በክፍል አንድ ስለ መተት መጽሐፍ ቅዱስን አስደግፈን ገድልን ዋቢ ያደርገን ጥንታዊ ዳራውን በሰፊው አይተናል። በዚህ ክፍል ደግሞ ከዚህ በታች ያሉትን ጥያቄዎች እንመለከታለን። የቅዱሳን አምላክ ልዑል እግዚአብሔር ይርዳል። በሰው ላይ መተት ለምን እና ለምን ተግባር ይሰራል? መተት በሰው ላይ የሚሰራው በቀጥታ ከህይወቱ ጋር በተገናኘ መልኩ ነው። የመተት ተግባር ሁለት ነው። አንደኛ የሰውን እድል ለማበላሸት በምቀኝነት የሚሰራ ሲሆን፣ ሁለተኛው የሰውን እድል ለመንጠቅ፣ ለመውሰድ የሚሰራ ነው። በተለይ ሁላችንም ወንዶች በአርባ ሴቶች በሰማንያ ቀን ከፈጣሪ የተቸርነው ነው፣ የህይወት ዘመን የራሳችን እድል አለ። ይህ እድል በአግባቡ ከተጠቀምንበት ወደ ተሻለና ወደ መልካም ህይወት እንጓዝበታለን። እድል በሰው ልጅ ህይወት ውስጥ የመልካም ነገሮች አቅጣጫ መሪና ፍሬ አስያዥ የእግዚአብሔር ስጦታ ነው። በእርግጥ ሰው እንደ ዕድሉ ላይኖር ይችላል። ይህም የሚሆነው እድሉን ባለማወቅ ሳይጠቀምበት ሲቀርና እድሉን በአጋንንትና ስጋ በለበሱ ግን በተንኮላቸው ከአጋንንት በማይተናነሱ ክፉ ሰዎች ምክንያት እድሉን ተነጥቆ በማጣት ስለሚኖር ነው። በአጠቃላይ መተት የሰው ሕይወትን ለማበላሸት በእድሉ በመቅናት እውቀቱን፣ ገንዘቡን ለማጥፋት ግላዊ፣ ቤተሰባዊና ማኅበራዊ ማህበራዊ ህይወቱን ለማውደም የሚደረግ ክፉ የሚለው ቃል የማይገልጠው አጋንንታዊ ተግባር ነው። መተት ለምንኛ ላይ ይሰራል? መጽሐፍ ቅዱስ በያዕቆብ ላይ አስማት የለም ይላል። ይህ አባባል በእግዚአብሔር ሰው በቅዱስ ያዕቆብ ህይወት ውስጥ አጋንንት በአስማት በመተት በድግምት ጣልቃገብነት ገብነት ፈጥኖ ውድ ህይወቱን የማበላሸት ኃይል የለውም ለማለት ነው። ዘሁልቅ 23 ቁጥር 23 የበለዓም አስማት በያዕቆብ ላይ ያልሰራው ያዕቆብ በእግዚአብሔር ዘንድ የተመረጠ የተስፋ ዘር ነበር። እንዲሁም እምነቱ በፈጣሪው ላይ የጸና ነበር። የያዕቆብን መመረጥና እምነት ቅዱስ ጳውሎስ በሁለቱ መልእክቶቹ ላይ በሰፊው ገልጾታል። ሮሜ 910 ዕብራውያን 119 በሕይወታችን ለእግዚአብሔር የማንገዛ ትእዛዙን የማንጠብቅና የማናከብር ሰማያዊ አምልኮታችንን በዚህ በምድር በጾም፣ በጸሎት፣ በስግደት የማንገልጽ ከሆነ የአጋንንት የበላይነት የሰዎችን ክፋት ተግባር በሕይወታችን ማስተናገዳችን አይቀርም። ምክንያቱም መለኮታዊ ዋስትናና ጥበቃ ከእኛ ስለሚርቅ ነው። የማናመልከውን የማናከብረውን፣ ሕጉን የማንጠብቀውን እግዚአብሔርን ከአጋንንት ውጊያ፣ ከክፉ ሰዎች እጅ በባዶ አድነኝ ማለት ሞኝነት ነው። ለእግዚአብሔር ያልተንበረከከ ጉልበት አጋንንት ቢያስረው፣ እግዚአብሔርን የማያስብ አእምሯችን በሰዎች መተት ቢሰለብ? መልካም እድላችን የሌላ ሰው ቀለብ ቢሆን ሊገርመን አይገባም። አንዳንዴ መተትን ወደኛ የሚያመጣው የራሳችን መንፈሳዊ ስንፍናም ጭምር ነው። ሕይወታችን በጾም በጸሎት በስግደት የታጠረ ካልሆነ ስጋዊ እድላችንን ብቻ ሳይሆን ሰማያዊ ተስፋችንንም ልናጣ እንችላለን። በዚህ በተቃራኒ ደግሞ እግዚአብሔርን እያመለኩ ለእርሱም እየተንበረከኩ በመንፈሳዊ ሕይወታቸውም ጠንካራ ሆነው መተት በሕይወታቸው ጣልቃ በመግባት ብዙ ነገራቸውን የሚያሳጣቸው ሰዎች አሉ። እነዚህ ሰዎች እግዚአብሔርን እንዲህ ሲያደርጉኝ፣ ይህን ሲያሳጡኝ፣ ይህን ነገር ሲያበላሹብኝ፣ ለምን ዝም አልከኝ? ለምን አሳልፈ ሰጠኝ? በማለት ሊያማርሩና እምነታቸውን ሊሸረሽሩ ይችላሉ። ያላወቁትም በመተት በየገዳሙና በየጸበሉ በመንከራተት ሲኖሩ ሲያዩ ምንም ጽድቅ እንደሌላቸውና ከኃጢአተኞች ጎራም ሊፈርጇቸው ይችላሉ። ግን እግዚአብሔርን የሚጠላውን ሳይሆን የሚወደውን እንደ ወርቅ እሳት በሆነ ፈተና ይፈትነዋል፣ ይቀጣልም። ለዚህም ነው እኔ የምወዳቸውን ሁሉ እገሥጻቸዋለሁ እቀጣቸውም አለው ያለን ራእይ 319። ሌላው እግዚአብሔር በመከራችን ሊባረከን የእርሱ መሆናችንን ሊፈትንን ለፈተና አሳልፎ ይሰጠናል። ያዕቆብ በመልእክቱ በፈተና የሚጸና ሰው የተባረከ ነው ብሎናል፣ ያዕቆብ ምዕራፍ አንድ ቁጥር 12። ሰው በአጋንንት ብቻ ሳይሆን በመንፈሳዊ ሰው ትልቅ የሕይወት መከራ ሊቀበል ይችላል። መከራ ለመቀበል የግድ ኃጢአተኛ መሆን አይጠበቅብንም። በጽድቃችን መከራ ልንቀበል እንችላለን። ጻድቁ አቡነ ተክለ ሐዋርያት ያንን ሁሉ መከራ የተቀበሉት በአጼ ዘርአ ያዕቆብ ነው። አፄ ዘርአ ያዕቆብ ለአቡነ ተክለ ሐዋርያት መፈተኛና ጸጋ ማኛ ነበሩ። ንጉሥ ሱስንዮስ ለአቡነ አምደ ሥላሴ፣ ለአቡነ እስትንፋሰ ክርስቶስ፣ ለቅድስት ወለተ ጴጥሮስ፣ ለቅድስት ፍቅርተ ክርስቶስ ወዘተ መፈተኛቸው ነበረ። ስለዚህ አጋንንት ብቻ ሳይሆን ሰው ለሰው መፈተኛም ሊሆን ይችላል። ወደኛ የሚመጣውን ፈተና ለጸጋ አድርግልኝ ማለት ብዙ ሽልማት አለው። መተት ብዙ አይነት ነው። መስተፋቅር መተት ነው። ያላሰብነውን ወይም የማንወደውን ሰው በአጋንንታዊ ጥበብ እንድንወድ የሚደረግበት መተት ነው። መስተፋቅር መተት ያሰኘው የሚደገምበት ሰው ከሰውነቱ እንደ ፀጉር፣ ጥፍር ከሚለብሰው ከውስጥ ልብሶቹ ከላይ እስከሚጠቀምበት ልብስ ተወስዶ ወይም ተቆርጦ ይደገምበታል። ያ ሰውም ያለ ፍላጎቱ በአጋንንት ግፊት የማይፈልገው የማይወደው ሕይወት ውስጥ እንዲገባ ይደረጋል። መስተዋድድም መተት ነው። መስተዋደድ ከመስተፋቅር ጋር አንድ ቢሆንም የሚለየው መስተዋድድ እጮኛሞች ወይም ባለትዳሮች ሆነው የያዙት እንዳይጠፋባቸው፣ እንዳይፈርስባቸው የሚጠቀሙበት መሆኑ ነው። ችግሩ መስተዋድድ እንደ መስተፋቀር ቶሎ በጸበል ላይ ጮህ መቻሉ ነው። በመስተዋደድና በመስተፋቀር የተጀመረ ትዳር የተባረከና የሚባረክ ትውልድ አይሆንም። በአጋንንት ቁርኝነት የተያዙ የደነዘዙና በእምነታቸው የፈዘዙ የእርግማን ትውልዶችን እናፈራበታለን። ጥላ ወጊ መተት ነው። ይህም ክፉ ሰዎች ጠላታችን የሚሉትን በድግምትና በመተት የሚያስገድሉበት ነው። መስተባረር መተት ነው። አንድን ሰው ሲጠሉት ጥላቻውን ለመግለጽ ያንን ሰው ከመሥሪያ ቤት፣ ከእምነት ተቋም፣ ከሚኖርበት፣ ከሚነግድበት መንደር በሮ እንዲጠፋ የሚያደርግ አጋንንታዊ የብቀላ መንገድ ነው። ፈልፈላ መተት ነው። ፈልፈላ እንደ ድመት አይጥ ወዘት ያሉ ነገሮች ላይ በማስመተት በቤት ደጃፍ ወይም በስራ ቦታ በመጣል ሰውን ለበሽታ የሚዳርግ ክፉ ተግባር ነው። ደንቃራ መተት ነው። ይህም በስራ ቦታ ገበያ እንዳይኖር የሚደነቅር አጋንንት በማስጎተት የሚሰራ ስራ ነው። የአጋንንት ተንኮልና የሰው ልጅ ጉድ ብዙ ስለሆነ ሁሉንም በዝርዝር ብናይም ለርዕሳችን እንዲስማማ መተትን በሁለት ከፍለን እናያለን። አንደኛውና ብዙን የተቸገርንበት ክርስቲያንን የሚሉት በክርስቲያን ወገኖቻቸው ላይ የሚያስመትቱት ነው። ይህ ደግሞ በአሁን ሰዓት ትውልድ እያጠፋ እየተስፋፋ የመጣ አሳዛኝ ተግባር ነው። ሁለተኛው የአህዛብ መተት ነው። ይህ በክፍል አንድ እንዳየነው ሃይማኖት የሌላቸው በባዕድ አምልኮ የተጠመዱ ለአጋንንት የሰገዱ ሰዎች የሚያደርጉት መተት ነው። በዓለማችን ላይ በአህዛብ መተታቸው ህንድ፣ ናይጄሪያ፣ ጎረቤት ሱዳን በዚህ የታወቁና በመተትም የተራቀቁ ናቸው። መተትን ማን ይሰራዋል? በአሁን ጊዜ መተት ራሱን የቻለ በአጋንንት ጥበብ የሰው ህይወት በማበላሸት ትልቅ ገንዘብ የሚገኝበት የዲያብሎስ የግብር ልጆች የሚሰሩትና የገቢ ምንጫቸው ነው። መተት ፈሪሃ እግዚአብሔር በሌላቸው ሰዎች የሚደረግና አጋንንትን በማቆራኘት የሚሰራ ነው። በእኛው በክርስትና ሃይማኖት ውስጥ በሽፋን እየኖሩ የክርስትና እምነትን ለመጽደቂያ ሳይሆን ገንዘብ ብቻ ለማግኛ የሚጠቀሙበት ሰዎች ይመትታሉ፣ ያስመትታሉ። ለምሳሌ ክርስትናውን በስም እየኖሩ ጥንቆላን ስራይ ብለው የያዙት በቤተ ክርስቲያን ብብት ውስጥ በአገልጋይነት ስም በተሸሸጉና ራሳቸውን ችለው በደንብ ተደራጅተው በሚጠነቁሉ የሚሰሩ ናቸው። በአሁን ሰዓት መተትን አደገኛ እያደረገው ያለው ያደረገውም ሰዎች መተት ደጋሚዎችን በቅርባቸው በማግኘታቸው ነው። በተለይ በእኛው በኦርቶዶክስ ስም የሚኖሩት አጋንንታዊ የተልእኮ እውቀትና ክፉ ተግባራትን ከልጅነታቸው እንደ አንድ ኮርስ አጋንንትን ከተዋረሳቸው ሰዎች ይማሩታል። የተማሩትንም ራሳቸውን ከባላንጣዎቻቸው ለመጠበቅ በሚል ሰበብ እንደ አንድ ግብአት እየተጠቀሙ በዚህም እየተሳቡ አጥፊ ጠፊ ይሆናሉ። ከአጋንንት ጋር ከፍተኛ ቁርኝት መፍጠርና በአጋንንት ጥበብ ብዙ ድንቆችን ማድረግ እንደ አንድ ታላቅ ጥበብ ስለሚቆጠር ነው መታችና አስመታች የበዛው። ጠንቋዮች መተትን እንዴት ነው የሚሰሩት? ወደኛም የሚልኩት? መተት በሁለት አይነት መንገድ ነው የሚሰራው። አንደኛ በድግምት አጋንንትን በመጥራት ቀጥታ ወደ እኛ በመላክ ነው። ይህ እንደ ጥላ ወጊ መቅተል ያለ ነው። የዚህ አይነት መተት ከጤና ማጣት ከእብደት እስከ ሞት ሊያደርስ ይችላል። አጋንንቱን ተዋርሰው ስለሚሰሩ እንደ ሰው ይታዘዝላቸዋል፣ የፈለጉትንም ያደርግላቸዋል። ሁለተኛው በቁሳቁስ፣ በልብስ፣ በምንበላውና በምንጠጣው ላይ የሚመተት ነው። ብዙ ጊዜ በሚበላና በሚጠጣ ነገር ላይ ተደግሞ ወደ ሆዳችን የሚገባው መተት ስራ ይባላል። የሰው ስራ ወይም በሰው የሚሰራ ስለሆነ መተትኛ ላይ በሁለት መልኩ ሊሰራ ይችላል። አንደኛ፣ በአጋንንት ክፋት፣ አጋንንቱ የእኛን መልካም ነገር ለሰዎች አግንኖ በማሳየት የኛ የሆነውን ነገር መቀማት እንደሚቻል በማሳሰብ ሰዎችን በተለይም የኛ የምንላቸውን ሰዎች በቅናት በማስነሳት ሰውየውን አጋንንታዊ መሳሪያ አድርጎ በመጠቀም ይሰራብናል። ሁለተኛ በሰዎች ቅናት፣ ከላይ እንዳልነው ድሮ በሰው የሚቀናው በውበታቸው፣ በቁመናቸው ወዘተ ነው። አሁን ይቀርቷል። ሰው በሰው የሚቀናው በእድሉ ነው። እድል ደግሞ የፈጣሪ ስጦታነችና በዚህ በመቅናት ሊያስመትቱ የእኛን እድል በአጋንንት ጥበብ ወደ ራሳቸው ሊጎትቱ ሊያስጎትቱ ይችላሉ። ወስብሃት ለእግዚአብሔር።